እነኚህ ድፕሌክስ አፓርትመንቶች ናቸው። እዚህ ጋር መሀል ላይ ኦፕን ስፔስ አለ፣ ሰፊ ኦፕን ስፔስ አለ። ይህ እስከ ላይ ድረስ ኦፕን ነው፣ ሙሉ ኦፕን ስፔስ ነው። እዚ ጋር ቪው አለው ወደዚህ። እዚ ጋ ቤቱ ነው። ቤቱ ከታች የሰራተኛ ክፍል ሳሎን አለው። ከላይ ደግሞ ይሄው እንደምታዩት ከላይ ያለው መኝታ ቤቶቹ ናቸው። እነኚህ እዛ ድረስ ያሉት ማለት ነው። ይሄ ሳሎን የገባን ነው። ወደ ቤቱ እዚጋ ገባን። እንደገባን በስተግራ በኩል

የሰራተኛና እንግዳ መጸዳጃ ቤት ነው፣ መጸዳጃ ቤት ነች። እዚህ ጋር ሳሎን አለው፣ ሰፋ ያለ ሳሎን ያገኛለን። የሰራተኛ ክፍሎች ተጨማሪ አራተኛ ማለት ነው። ሶስት መኝታ ቤት አለ፣ ተጨማሪ የሰራተኛ ክፍል አለ። ሳሎኑ ጋ በረንዳ አለን። ወደ ውጭ ቪው ያለው በረንዳ አለን።

በደረጃ ወደ ላይ ስንወጣ ሶስቱ መኝታ ቤቶች እናገኛለን። እንደወጣን አንደኛው መኝታ ቤት እናገኛለን። መኝታ ቤት መስኮት በዚህ በኩል አለ። መኝታ ቤቱ አጠገብ እዚህ ጋር ስፔስ አለ። እዚህ ጋ ኮመን እንዳዝር ከዛ ወደዚህ ስንመለስ ሌሎች ሁለት መኝታ ቤቶች እናገኛለን። እዚህ ጋር ሚኒ ሳሎን አለች። ፋሚሊ ሩም እንደ ፋሚሊ ሩም ነገር ፋሚሊ ሩም አለች። እዚህ ጋር ስፔስ ማለት ነው። እዚህ ጋር ሁለተኛ መኝታ ቤት እናገኛለን።

ከዚጋ፣ ዋናው መኝታ ቤት ማስተር ቤድሩም እናገኛለን። ማስተር ቤድሩም እንትን ነው፣ ሰፋ ያለ ስፔስ አለው። ማስተር ቤድሩም የራሱ በውስጥ ባዛ አለው። ይህን ይመስላል። ዱፕሌክሱ የፋሚሊ ሩሙ